ከዚህ በፊት በዳዊት ቤት ክፍል ሁለት ላይ የዳዊትን እናት ውስታ ንጉሥ ሳኦል የመንፈስ ጭንቀት እንደያዘው፣ በዚህም ምክንያት በጊዜው የሳኦል ሚስት ሳሙኤል የሚቀባውን መጪውን ንጉሥ ልታስገድለው እንዳሰበች፣ የፍልስጤሙ ንጉሥ አኪሽ እስራኤላውያንም መዋጋት እንደፈለገ፣ እናም ዳዊት ዳዊትና ሚካኤላ መቀራረብ እንደጀመሩ እንዲሁም ዳዊትና ወንድሙ ኤልያብ በአንድ መንደር ውስጥ ገብተው ኤልያብ በቀስት እንደተወጋ አሳይተናችሁ ነበር። በዛሬው ክፍል ሶስት ፕሮግራማችን ውስጥም የሳኦል የመንፈስ ጭንቀት እንዴት እየተባባሰ እንደመጣ የዳዊት ወንድም ወይም የኤልያብን መጨረሻ፣ የነቢዩ ሳሙኤል የሚቀባውን ቀጣዩ ንጉሥ ማን እንደሆነ እናስመለክታችኋለን። ታዲያ ለሌሎች እዳረስ ዘንድ ይህን ቪዲዮ ላይክ በማድረግ እንድትጀምሩ እየጠየቅን ቪዲዮችንን እንጀምራለን። እስከ መጨረሻው ድረስ አብራችሁን ቆዩ። ክፍል ሦስት የሚጀምረው ሳኦልም በክፍሉ ውስጥ እያሳየን ነው። በዛ ሰዓት ሳኦል ከባድ እና አስጨናቂ ህልም መመልከት ይጀምራል። በህልሙም ሚስቱ እርሱ ንጉሥ ሊሆን እንደማይችል ስትነግረውና የንግሥና ዙፋኑ በእሳት ሲቃጠል እንመለከታለን። ነገር ግን ህልሙ በዚህ ብቻ አላበቃም። በተጨማሪም ልጁ ዮናታን በጦርነት መሃል በቀስት ተወቅቶ ሲወድቅና ሳሙኤል በመጨረሻ የነገረው አትነክስም የሚለውን ቃል ሲሰማ እነዚህም ሁሉ በህልሙ ሲያስጨንቁት ያሳየናል። ታዲያ በዚህ ጊዜ ንጉሥ ሳኦል በራእዩ ሳሙኤልም በጦር የወጋ ቢመስለውም፣ ነገር ግን በሆኑ አንድም በክፍሉ ውስጥ የነበረውን ጆዛያ የተባለውን አገልጋዩን ነበር በጦር የወጋው። በዚህም ሳኦል ምን ያህል የመንፈስ ጭንቀት ውስጥ እንደነበር ፊልሙ ሊያሳየን ይሞክራል። ከዚህ ጋር ተያይዞ በመጽሐፍ ቅዱስ ውስጥ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ከቁጥር 14 ላይ እንደምናገኘው የእግዚአብሔርም መንፈስ ከሳኦል ራቀ ክፉ መንፈስ ከእግዚአብሔር ዘንድ አሰቃየው በማለት ይገልጻል። ከዚህም አንቀጽ ሳኦል እግዚአብሔርን መንፈስ እንደተለየውና ክፉ መንፈስ እንደሞላው መረዳት እንችላለን። ወደ ፊልሙ ስንመለስ ዳዊት ወንድሙን ኤልያብን አካባቢው ወደሚገኝ ሐኪም ለሕክምና ይወስደዋል። ዳዊትም በዛ ቦታ ላይ ራሱን በከባዱ መውቀስ ይጀምራል። ለተፈጠረው አደጋ ምክንያት እንደሆነ ያስባል። በዛ ቦታ ላይም ኤልያ በህመሙስ መጮህ ሲጀምር ዳዊት ደግሞ በገናውን አንስቶ መዘመሩን ይቀጥላል። ይህም ድርጊት ኤልያብን እንዲረጋጋ ይረዳዋል። በሌላ ቦታ አብነር ወይም የንጉሱ አማካሪ ድዋግ የተባለ መድኃኒት ቀማሚ ላይ ይሄዳል። በዛም ሂዶ ድዋግ የተባለውን መድኃኒት ቀማሚ የሳሙኤልን እንቅስቃሴ እየተከታተለ መረጃ እንዲያመጣለት ያዘዋል። ድዋግም በሳሙኤል ላይ የቂም በቀል ስሜት ስለነበረበት ወዲያውኑ ይስማማል። ከዛም ድዋግ ሳኦል ላይ በሽታ እንደመጣበትና እንደተረገመ ማንሳት ሲጀምር አብነር ንግግሩን በማቋረጥ እንደዛ የሚባል ነገር እንደሌለና ሳኦል ላይ የተባለ ሁሉ ውሸት እንደሆነ በመናገር ለማስተባበል ይሞክራል። በቀጣይ ትዕይንት ሳሙኤል በኮረብታው ላይ ጸሎቱን አድርጎና ከእግዚአብሔር ጋር ተነጋግሮ ከጨረሰ በኋላ ወደ ባለቤቱ በመሄድ ስለሚሰማው ነገር ይነግራታል። ሳሙኤልም ለሚስቱ የሳኦል ሁኔታ መባባስ እንዳስጨነቀውና ለራሱ ደህንነት እያሳሰበው እንደሆነ ይገልጽላታል። በተጨማሪም ሳሙኤል ለሳኦል ጊዜው እንዳበቃ እና አዲስ ንጉስ በእስራኤል ላይ እንደሚነግስ ቢነግረውም ሳኦል ግን እስካሁን ድረስ ስልጣኑ ላይ እንዳለና ዙፋኑን መልቀቅ እንደማይፈልግ ለባለቤቱ ይነግራታል። ባለቤቱም በእግዚአብሔር እቅድ እንዲተማመንና በዚህ ነገር ሊጨነቅ እንደማይገባው በመናገር ልታጽናነው ትሞክራለች። ከቆይታ በኋላ ሳሙኤል እቃዎችን ካዘጋጀ በኋላ እና ደቀ መዝሙሩን ካስጠራው በኋላ ወደ ይሁዳ ምድር ጉዟቸውን ይቀጥላሉ። በዛም በጸሎቱ ወቅት እግዚአብሔር አንድ ንጉስ እንዲቀባ በነገረው መሰረት አዲስ ንጉስ ለመምረጥ ወደ ይሁዳ ተጓዙ። ወደ ቤተ መንግስት ስንመለስ ኤነም ወይም የሳኦል ሚስት ሳኦል በአጋጣሚ በጦር የወጋውን የጆሳያን እናት ወደ ቤተ መንግስት አስገብታ ልጇ በጦርነት እንደሞተ የውሸት ታሪክ ፈጥራ በመንገድ ልታጽናናት ትሞክራለች። ይህን ካረገች በኋላ ንግስቲቱ ወደ አብነር በመሄድ ስለ ቀጣዩ እቅዳቸውና አብነር እናቱን ከእሷ ጋር እንዲያገናኛት ትጠይቋለች። እሷም የአብነር እናት ትንቢትን መናገር እንደምትችል እንደምታምንና የሚያገኙበትን መንገድ እንዲያመቻችላት ትፈልጋለች። ለዚህም እንደ ምክንያት ያስቀመጠችው ሳኦል በዚህ ሁኔታ ከቀጠለ ራሱን ሊያጣ እንደሚችል እና እነሱ የሆነ ነገር ማድረግ እንዳለባቸው በማመኗ ነው። ይህን ካለችው በኋላ አብነርን በሀሳቧ በመስማማት ወደ አለችው ትንቢት ተናጋሪ ወይም ቤሳይ ወደ ተባለችው ሴት ከህዝቡ ደብቆ በሚስጢር ይወስዳታል። ሳኦል ላይ ከደረሱ በኋላም ትንቢተኛዋ ሴት ወይም ቤሳይ ንግስቲቷን ሳኦል በጣዖት እንደማያምን በመናገር ንግስቲቷን በመርዳቷ እንደማይጎዳት ዋስትና እንድትሰጣት ንግስቲቱን ትጠይቃታለች። ንግስቲቱም ምንም ነገር እንደማይደርስባት ቃል ከገባችላት በኋላ ትንቢት ተናጋሪዋ ሴት ወይም ቤሳይ እንደዚህ አይነት የጨለማ ኃይሎች ጋር መናገር ዋጋ ሊያስከፍል እንደሚችል እና አደገኛ ሊሆንባት እንደሚችል ታስጠነቅቃታለች። ከዛም የሳኦልን መንፈስ ያስወግዳል ያለችውን መድኃኒት መቀመም ትጀምራለች። ነገር ግን ብዙ ሙከራዎችን በማድረግ የሳኦልን መንፈስ ለማስወገድ ብትሞክርም በሳሙኤል መንፈሳዊ ጥንካሬ ተጽዕኖ ምክንያት ሳኦል ላይ ያደረው መንፈስ ማስወገድ እንዳልቻለች ትነግራታለች። በዚህም ወቅት ዮናታን በድንገት ወደ ቤቱ ይገባል። ከዛም ቤሳያ ያደረገችውን ስራ በመቃወም እናቱም በእግዚአብሔር ላይ ተስፋ መቁረጥ እንዳልነበረባት እና ጣዖት አምላኪዋ ቤሳያ ላይ በመምጣቷ ይወቅሳታል። እንደዚህ በማረጓም ውጤቱ የከፋ እንደሚሆንባት ያስጠነቅቃታል። ነገር ግን ንግስቲቷ አይነም ልጇ ዮናታን ባላት ቃል ሳትደናገጥ ማረግ የነበረባትና አስፈላጊውን ነገር እንዳደረገች ትመልስለታለች። በሌላ የፊልሙ ትዕይንት ዶአግ የተባለው መድኃኒት ቀማሚ የአብነርን ትዕዛዝ ለመጠበቅና ሳሙኤልን ለመከታተል ራማ ወደ ተባለችው ሀገር ይጓዛል። ነገር ግን ራማ በተባለው ቦታ ሲደርስ ያገኘው ሳሙኤልን ሳይሆን ከሳሙኤል ጋር ተከትሎ ይሄድ የነበረውን ደቀ መዝሙሩን ነበር። በዛም ቦታ ሳሙኤል ራማ ላይ እንዲጠብቀው እና እርሱ ብቻውን መሄድ እንዳለበት ነግሮት ስለነበር ደቀ መዝሙሩ በዛ ቦታ ላይ ተቀምጦ ይገኛል። ይህን አጋጣሚን በመጠቀም መድኃኒት ቀማሚው ዶአግ ወጣቱን ደቀ መዝሙር በማታለል ካጠቀው በኋላ ሳሙኤል የት እንዳለ እንዲነግረው ያስፈራራው ጀመር። ወደ ይሁዳ ምድር ስንመለስ ሳሙኤል በይሁዳ ውስጥ በምትገኘው ቤተልሔም ደርሶ እንመለከታለን። በዛም ያሉ ሰዎች ወጥተው ከተቀበሉት በኋላ እርሱ ደግሞ የእሴን ቤት እንዲያሳዩት ይጠይቃቸዋል። ነገር ግን እሴ በሀገሪቱ ሽማግሌዎች ምክንያት በነበረበት የድሮ ታሪክ በከተማዋ ተባሮ ለብቻው እንደሚኖር ይነግሩታል። ቀጥሎም ሳሙኤል ሰዎቹ በነገሩት ነገር ከደነገጠ በኋላ ለሰዎች ከእሴ እና ከቤተሰቦቹ ጋር በጋራ መስዋዕት ሊሰዋ እንደሚፈልገው ያሳውቃቸዋል። ከዚህ በኋላ ሳሙኤል ቤተልሔምን ለቆ በቀጥታ ወደ እሴ ቤት ይሄዳል። በዛ እንደደረሰም እሴ ወይም የዳዊት አባት ሳሙኤልን በማየቱ ይደነግጥና ከቤቱ ወጥቶ በክብር ይቀበለዋል። ነብዩ ሳሙኤል ለመስዋዕት የምትሆን ጊደር ይዞ መጥቶ ነበርና። ከዛም በኋላ ሳሙኤል እሴይን ሁሉንም ልጆቹን እንዲጠራቸውና ለመስዋዕት አብረውት እንዲሆኑ ይጠይቀዋል። ከዚህ ትዕይንት ጋር ተያይዞ በመጽሐፍ ቅዱስ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ከቁጥር 1 እስከ 3 እንዲህ ይላል። እግዚአብሔርም ሳሙኤልን፣ በእስራኤል ላይ እንዳይነግስ ለናቁት ለሳውል የምታለቅስለት እስከ መቼ ነው? በቀንድህ ዘይቱን ሞልተህ ሂድ በልጆቹ መካከል ንጉስ አዘጋጅቻለሁና ወደ እሴ ወደ ቤተልሔም እልክሃለሁ አለው ሳሙኤልም እንዴት እሄዳለሁ ሳኦል ቢሰማ ይገለኛል አለ እግዚአብሔርም አንዲት ጊደር ይዘህ ሂድና ለእግዚአብሔር ሰዋ ዘንድ መጣሁ በል እሴንም ወደ ምስዋቱ ጥረው የምታደርገውንም አስታውቀሃለሁ የምነግርህንም ቅባልኝ አለው ሳሙኤልም እግዚአብሔር የተናገረውን አደረገ ወደ ቤተልሔምም መጣ የአገሩን ሽማግሌዎች እየተንቀጠቀጡ ሊያገኙት መጡና የመጣኸው ለደህንነት ነውን? አሉት። ወደ ፊልሙ ስንመለስ እሴ ያቀረባቸው ከዳዊት ውጭ ያሉትን ሌሎች ልጆቹን ነበር። መሥዋዕቱ ከተሰዋ በኋላ ሳሙኤል ሁሉንም የእሴ ልጆች መመልከት ጀምረዋል። በዛም በእግዚአብሔር የተመረጠውን አንዱን የእሴ ልጅ እየመረጠ ነበር። ነገር ግን ምንም እንኳ በቁመት እና በሰውነታቸው ትልቅ ቢሆኑም ማናቸውም በመንፈሳዊ ኃይል እንዳልተመረጡ ሳሙኤል ይረዳል። ሁሉንም የእሴ ልጆች ካየ በኋላ ነብዩ ሳሙኤል እሴን የቀረ ልጅ ይኖር እንደሆን ይጠይቀዋል። እሴም በግ ጠባቂ የሆነ ታናሽ ብላቴና ዳዊት አለ ይለዋል። ነገር ግን በፊልሙ እንደምናየው የዳዊት ወንድሞች ዳዊት ጉልበት የሌለው እና ገና ብላቴና ስለሆነ መምጣቱ ጥቅም እንደሌለው ለሳሙኤል ያሳስቡታል። ነገር ግን ይህን እያሉ ባለበት ሰዓት ዳዊት በጎቹን ከሚጠብቅበት ሜዳ ይመጣል። በዛ ወቅትም ሙሉ ቤተሰቦቹ ሲደነግጡ በፊልሙ እንመለከታለን። ከዚህ በኋላም ሳሙኤል ዳዊትን የእስራኤል ንጉስ እንደሚሆን በማሳወቅ በቤተሰቦቹ ፊት እግዚአብሔር እንደመረጠው በመናገር ለንግስና ዘይት ይቀበዋል። በመጽሐፍ ቅዱስ ላይ በመጽሐፈ ሳሙኤል ቀዳማዊ ምዕራፍ 16 ላይ እንደምናገኘው እርሱም ለደህንነት ነው፣ ለእግዚአብሔር ሰዋ ዘንድ መጣሁ፣ ቅዱሳን ሁሉ ከእኔም ጋር ወደ መስዋዕቱ ኑ አለ። እሴንና ልጆቹን ቀደሳቸው፣ ወደ መስዋዕቱም ጠራቸው። እንዲህም ሆነ። በመጡ ጊዜ ወደ ኤልያብ ተመልክቶ በእውነት እግዚአብሔር የሚቀባው በፊቱ ነው አለ። እግዚአብሔር ግን ሳሙኤልን፣ ፊቱን የቁመቱን ዘለግታ አትይ ሰው እንዲያይ እግዚአብሔር አያይምና ሰው ፊቱን ያያል እግዚአብሔር ግን ልብን ያያል አለው። እሴይም አሚናዳብን ጠርቶ በሳሙኤል ፊት አሳለፈው። እርሱም ይህን ደግሞ እግዚአብሔር አልመረጠውም አለ። እሴይም ሳማን አሳለፈው። እርሱም ይህን ደግሞ እግዚአብሔር አልመረጠውም አለ። እሴም ከልጆቹ ሰባቱን በሳሙኤል ፊት አሳለፋቸው። ሳሙኤልም እሴይን እግዚአብሔር እነዚህን አልመረጠም አለው። ሳሙኤልም እሴይን የቀረ ሌላ ልጅ አለህን? አለው። እርሱም ታናሹ ገና ቀርቷል እንሆም በጎቹን ይጠብቃል አለ። ሳሙኤልም እሴይን እርሱ እስኪመጣ ድረስ አናረፍድምና አስመጣው አለው። ልኮም አስመጣው። እርሱም ቀይ፣ አይኑም የተዋበ መልኩም ያማረ ነበረ። እግዚአብሔርም ይህ ነውና ተነስተህ ቅበው አለ። ሳሙኤልም የዘይቱን ቀንድ ወስዶ በወንድሞቹ መካከል ቀባው። የእግዚአብሔር መንፈስ ከዚህ ቀን ጀምሮ በዳዊት ላይ በኃይል መጣ። ሳሙኤልም ተነስቶ ወደ አርማቴም ሄደ። ወደ ፊልሙ ስንመለስ ሳሙኤልም ዳዊትን የመረጠው በንጹህ ልቡ እንጂ በጥንካሬ ምክንያት እንዳልሆነ ያሳውቃቸዋል። ከዚህ ቀጥሎ በእስራኤል ላይ የሚነግሱና የነገሱ ታላላቅ ንጉሶች ውስጥ ዳዊት ትልቁ እንደሚሆን ለወንድሞቹ ይነግራቸዋል። በሌላኛው የፊልሙ ትዕይንት የፍልስጤሙ ንጉሥ አኪሽ ከአማካሪው ጋር በመሆን ወደ ግዙፎቹ መንደር ተብሎ ወደሚጠራው የፍልስጤም ግዛት ያመራል። በዛም ግዙፎቹን መልምሎ ከእሱ ጋር ጥምረትና ስምምነት እንዲመሰርቱ አስቧል። ታዲያ ግዙፋኖቹን ሊያገኝ በሚጓዝበት ወቅት ብዙ ያልታሰቡ አስፈሪ ነገሮች አጋጥሟቸዋል። በዛም የገባ ሁሉ እንደማይወጣ በሚነገርለት በግዙፋኑ መንደር የሰው ልጆች ራስ ቅል ተከምሮ እናያለን። ነገር ግን ንጉሷ አኪሽ ባየው ነገር ተስፋ ሳይቆርጥ ከአማካሪው ጋር በመሆን መንገዱን ይቀጥላል። በዛም ሂዶ ከጉዙፋኑ ጋር እስራኤላውያንን ለመዋጋት እና ከእነሱ ጋር ለመስማማት አስቧል። ከዛም ንጉሷ አኪሽ ወደ አሰበበት የጉዙፋኑ መኖሪያ ከደረሰ በኋላ ኦፔራ ለተባለች ጉዙፋኖች እናቱ የመጣበትን ጉዳይ በመንገር እንድታስገባው ይጠይቃታል። ከገባ በኋላም ከልጆቿ ጋር ሆኖ እስራኤላውያን ማጥፋት እና መዋጋት እንዳለበት ይነግራታል። ኦፔራ የተባለችው የጉዙፋኖቹ እናትም ባለው ነገር በመስማማት አንደኛውን ጎልያድ የተባለው ልጇን ለንጉሱ ታስተዋውቀዋለች። በሌላ የፊልሙ ትዕይንት ስንመለስ ሳኦል እና የሳኦል ቤተሰቦች ህዝቡን በቤተ መንግስት በማስጠራት ንግስናው እና ስልጣኑ እንደነበረበት በሰላም እንደሚቀጥል ለማሳመን ይሞክራሉ። በዚህ ጊዜም ንጉስ ሳኦል ተነስቶ ወደ ዙፋኑ መሄድ ሲጀምር በዛ የነበሩ የንጉሱ አገልጋዮች እና ሽማግሌዎች ለንጉሱ ክብር ይሰጣሉ። በዚህም ንጉሱ ሳኦል እና ቤተሰቦቹ ሳሙኤል ንግስናው እንዳበቃና አዲስ ንጉስ እንዲመርጥ የነገረውን ከህዝቡ መደበቅና በሚስጥር መያዝ እንዳሰቡ እያሳየን ክፍል ሶስት በዚህ ይጠናቀቃል። እዚህ ድረስ ስለተከታተሉን እናመሰግናለን። ቀጣዩ ክፍል እንዲደርሶ ቻናላችንን ሰብስክራይብ ማድረጎንና የደወል ምልክቷን መጫኖ እንዳይረሱ።